ማርያምም ልጅ አላት የእናትነት ቅሉ የልጅነት አምሳል ከመራራት ወዲያ ከማዘንም ወዲ ነፍስ ቢመሳሰል በአንጀቷ መቀነት የልጅ ፍቅሯን አስራ እናት አይደለች ወይ? በሰው ፊት የምትስቅ እምባዋን ሰውራ እናት አይደለች ወይ? የምታሸረግድ የምታሸበሽብ ልጇን ለማሳደግ ማይሆኑትን ሆና የምታደገድግ ተስፋ መቀነት አንጀቷን ጠፍራ መልኳ እየወየበ ልጇን የምትሰራ እናት አይደለች ወይ? ይናገር ጀርባዋ የልጇ መኝታ ይናገር ደረቷ ለሕፃንነት ጣት ሜዳ ለጫውታ። የውስጧን መጨነቅ በሳቅ የሸፈነች በድክድክ ጊዜ ወድቀ ብታለቅስ እኔን ልጄ ያለች። ከእናትሽ ወዲያ ከእናትህም ወዲህ ሌላም እናት አለች ከመስቀል ሙሽራ ከኢየሱስ ክርስቶስ ባደራ የተሰጠች እናት አይደለች ወይ? እዩት ልጇን ከመስቀል ላይ ተሞሽሮ ቀና ሲያደርገን አንገቱ ተሰብሮ። አየዋት እናትን እስከ መስቀል በንባዋ አዝላው የወረደች ያንን ሀሩር በጀርባዋ። እዩ ሀዘን ልብ ያለፈ ነፍስን ሲያስለቅስ አዳምን ሊያድን የማርያም ልጅ በአደባባይ ሲወቀስ ይሁ ንቀት በጌታ ላይ መዘባበት፣ በሄሮድስ ግቢ በብርቱ ሲፈተን የእናት አንጀት በጭካኔ ሲያሸፉበት፣ ግፋቸውን ሳይቀየም የዓለምን ነውር እርግማን ታግሶ በጀርባው ሲሸከም፣ እናትነት ውሉ ጠፋ። ነፍስና ስጋዋ በሐዘን ተወረሰ። መላእክትን የሚያስገርም ያ ውብ መልኳ በእንባዋ ደፈረሰ። እናት አይደለች ወይ እናለህ ልክ ክንዳንተ እንደምትወዳት ለመገኘትህ ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሸሻት እምዬ ማርያምም አዳኝ ልጅ አላት። እናት አይደለች ወይ? አንጀት እየከዳት በነፍስ መንሰፍሰፍ የልቧን ረሃብ በልጇ ጠረን ፊት አምና የምታሳርፍ፣ ወዲህ ያንተ እናት እናት የኔም እናት አለች በማደጌ ጉጉት ጎንበስ ቀና ያለች። የእናትህን ፍቅር የነፍስን ረሃብ የልጅን አንቀልባ እናትክን ብትጠይቅ፣ ከቃላቷ ቀድሞ ይነግርሃል እምባ። እናት አይደለች ወይ ፍቅሯ የነበረ ቆመህ የመራመድ ልትወድቅ ጊዜ እንዳትንገዳገድ፣ ጣቶቿን በእጆችህ መካከል አኑራ እደግልኝ ብላ መንገድ የምትመራ እናትህ ነበረች ራሷን የሰጠች ለመኖርህ ዕድሜ። የእናትህን ፍቅር የእናትሽንም ፍቅር ባስረዳ ባቅሜ ያንተ እናት ለአንተ ለማደግህ ዘመን ኑሯዋን ብትሰዋ፣ በመድረስህ እድሜ ቢካድ ውለታዋ፣ ሰፈር ቢያንቋሽሻት ቢገፋት ጎረቤት፣ ቢንቃት መንደሬው አንገት ቢያስደፋ፣ የእናትስ ማነስ እምባው እንደምን ነው? እምባሽ እንደምን ነው? እንዴት ነው ምኞትህ ለእናትህ ውለታ ለፍቅሯ መቀነት ከዕድሜዋ ቀንሳ አንተን ለማሳደግ ለሰጠች ህይወት የእናትህ ሐዘን እንዴት ነው ወዳጄ? ልብን የሚሰብር እናቱ ተበላ በሰፈር ጎረቤት ፍጹም ባትከበር ገጿን ቢያሾፉበት ለአንተ በገረጠው የእናትነት ውበት እንዴት ነው ሐዘንህ? እንዴት ነው ሐዘንሽ? እንዴት ነው ሐዘንህ? እንዴት ነው መሰበር ውለታንስ ማጣት? አንተ እናት አለህ የምትሞትላት የምትሳሳላት መኖሯ የሚያደምቅ በሰው ስትወደድ የከሌ እናት ተብሎ ሲነገር ሳቋ የሚያደምቅ የሰው ልጆች ችግር ችግሯ የሆነ ከራሷ ያለፈ ከማነስ ማጀቷ ሟጦ መስጠትን ጸጋን ያተረፈ የከሌ እናት ለችግር ችግር ነች መከራ ይፈራታል። እጁ አኮ ለምለም ነው። ከቃሏ የተነሳ ከአፏ ማር ይዘንባል፣ አባራው ያረግዳል። ለሰው ልጆች ስትቆም በጉድለቱ በኩል ምን ይሰማ ይሆን? የእናት መመስገን ይህን ያክል ቢሆን፣ በውርደቷ አፍረህ፣ በማዘኗ ጊዜ ልብህ ደስታ ቢያጣ፣ እምባ አይደለው ወይ አይንህ የሚያዘንበው ካፍህ ቃል ሳይወጣ? ንገረኝ ወንድሜ፣ ነገረኝ እህቴ የአንተ እናት የስትንፋስህ ልኬት የጉልበትህ ውበት የማንነትህ ሰማይ የዝናህም ሙቀት የመኖርህ ሽታ የመግነንህ ድምቀት እንደሆነች ሁሉ ያልሆነ ቢመስል የእናትነት ፍቅሯ አልፋ ብትሄድም የከሌ ልጅ ነው የተባለልህ አይቀር መዘከሯ። የእናት ፍቅር የመኖሯ ውበት መንገርን ሲሰማው በሌለችበት ቀን ውዳሴ ሲበዛ ልብህ ምን ተሰማው አይገርምም። መንገብገብህ እውነት መነካትህ እምነት በእናትህ በኩል ከሞትም ያጋጫል። የምዬ ፍቅሯ ውለቷ ሲቀል ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሸሻት፣ እምዬ ማርያምም አዳኝ ልጅ አላት፣ ማርያም ልጅ አላት ወገቧን ሸባርጋ ጋ ጎንበስ ቀና ብላ ጌታዋን ያሳደገች፣ ከእናት አንሳ ከእናት ሻንሳ የኢየሱስ እናት ስለምን ተናቀች? አንተ ለእናት ልብ እያለቀሰ ነፍስ ከመነነ እሷም ልጅ አላት። ለሰው ልጆች መዳን ራሱን በመስጠት ፍቅር የጨከነ ማርያም ልጅ አላት። አንተ ባደክበት የእናትን ፍቅር ጠረን ልቧን የሚያባክን በመውደቅ ማልቀሱ በቅፏ የሚሰክን እሱም እናት አለው፣ የመዳፏን ሽታ ሲያጣጥም ያደገ በጀርባዋ ራስ የልጅነት እንቅልፍ ምቾት ያደረገ ጌታም እናት አለው ሐዘኗ የሚያስከፈው እምባ የሚያመው ነፍሱ የሚባክን ልቡ የሚተክዝ ጭንቀቷ ሲሰማው ያሟል ኢየሱስ መናቅ መገፋቷ፣ ያሟል ክርስቶስ ፍጹም መረሳቷ፣ ያሟል ያሟል መነቀፍ ከፍጥረት በሰው መጠላቷ፣ ይከፈዋል ጌታም የእናቱን ስም መጥፋት፣ ያንገበግበዋል ውለተዋን መርሳት እኮ ልጠይቅ እስቲ ልጠይቅሽ፣ ማርያም ምን በደለች? ሁሉን በትትና ይኩነኒ ያለች የጌታ ባሪያው ነኝ ፍቃድ ይሆንልኝ ከማለት በስተቀር ነፍሷን ብታስረክብ ለእግዚአብሔር ክብር ዝም ከኛይቱ ምኞቷ የነበር ትንቢቱን ስትሰማ ባሪያ መሆን ሽታ ስትማጸን ቆማ እስቲ ልጠይቅህ የእናተን ውለታ ማጣት የእናት ስም መጥፋት በለቅሶ ይወጣል ወይ? የእናት አንገት መድፋት በእምባ ይወጣል ወይ? የእናት አንገት ሰት መድፋት እምባ ባራ ሰው ፊት እንዴት ነው የሚሻር? እንዴት ነው የሚወጣው? ነገረኛ ትፍራ፣ ነገረኛ ትፍሪ እንዴት ነው የሚሻር? የእናት የናት ቁስላ አንጀት ንጉስ ሕፃን ወልዳ ልጇን ነጥቆ ወስዶ እናቱን ማስረሳት። እንዴት ነው ሐዘንህ? እንዴት ነው ሐዘንሽ? እንዴት ነው ሐዘንህ? የእናትን ማፈር በማነስ አቅም ስር ሰው የመባል ቅኔ ይከፋዋል ጌታም። ማርያም ምን በደለች? ማርያም ምን አንተ እናት እያለህ እናቱን ስትገፋ፣ አመልካለው ያልከው የመስቀል ሙሽራ እንዴት አይከፋ? አንቺ እናት እያለሽ እናቱን ስትገፊ፣ ጌታዬ ነው ያልሽው የመዳንሽ ምክንያት ደርሰሽ ምታስከፊ። ማርያምም ልጅ አላት፣ ማርያምም ልጅ አላት ዓለሙን ለማዳን ራሱን የሰጠ የሞቱን ደብዳቤ ለህይወት የለወጠ ህዝቡን የወደደ ከነፍሱ አስበልጦ በርባንን ያስፈታ ሞትንም ለውጦ ሞትን ድል የነሳ መቃብር ያለያዘው ስጋው የከበረ አፈር ያልገነዘው አንቺ የምትሰድቢያት አንተ የምትንቃት ማህተሙን የፈታም የማርያምም አንበሳ ልጅ አላት። ለፍርድ የሚመጣ በአንባው ፈረስ ላይ እናቱን የሚወድ በቀኙ ያቆማት ወርቅን አጎናጽፎ ያኖራት በሰማይ። ስትጠራው በስሙ አቤት ምን ልታዘዝ እናቴ የሚላት። ልንገር ወዳጄ በሁሉም የሚፈርድ ማርያምም ልጅ አላት። ከማርያም ምን በደለች እትመረጠ በአምላክ ቢወዳት ፈጣሪ እናቱ ቢያደርጋት የፍቅሩ ተማሪ ማርያም ያላዘችው ኢየሱስ የታለ? ድንግል ያላጠባችው ክርስቶስስ ቢሆን መቼ ተሰቀለ? የግብፅን በረሃ በጀርባው ሆኖ ስደት ያልወረደ አማኔል አናውቅም። ኢየሱስ ጌታ ነው ብለ ካልክማ እናቱን አትንቅም። ይመርጣት ለክብሩ መች በልቧ ሞላ የመታበይ ትቢት በእጅ ብልጫ አይደለም ያደረጋት እናት መንፈስ የሞላው ሰው የጌታዬ እናት ማለት ካልደፈረ መዳን የሚመስል የስላቅ ፉከራ ለልታው በወንጌል በቃሉ ከሰረ እናልህ ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነች እናት በጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እንዬ ማርያምም በመስቀል የሞተ አዳኝ ልጅ አላት። የሚያከብራትን ዋጋውን ለመስጠት ዳግም የሚመጣ በእናቱ ስም ላይ የሚሳለቁትን በፍርድ የሚቀጣ። ወንጌል መማገጃ፣ ወንጌል መነገጃ፣ ወንጌል መቀለጃ አድርጎ የኖረም ከሰርጉ ሊያስወግድ ኢየሱስ ጌታ ነው ወደኛ የመጣ በማርያም መንገድ እኮ ማርያም ምን በደለች የመላኩን ብስራት የሰላምታ ቃሉን ያልተጠራጠረች ይኩነኒ ያለች ጌታዬ አምላኬ ብላ ያመለከች የዓለሙን መዳን አብዝታ ይናፍቀች የትንቢቱንም ቀላምና የጠበቀች ለመለኮት እሳት ማደሪያ የሆነች ማርያም ምን በደለች? እኮ ምን በደለች? መታዘዟን እሺ ትትና ደግድጋ ቃሉን ብትታመን ከቤተ መቅደሱ ከደጃፉ አድጋ የአንድ ልጇን ስም የአንድ ልጇን ስም ኢየሱስ ክርስቶስ አማኑኤል ብላ በአፏ አድርጋ ምን በደለች? ልንገር ወዳጄ ማርያም ልጅ አላት። ወጥቶ እስኪገባ የናፍቆት ረሀብ የሚያንገበግባት የእናቱ ፍቅር ሁል የሚያባን ነው የሚወዳት ካንጀት ዓለሙን ያዳነ የመስቀል ሙሽራ ማርያም ልጅ አላት። ስምኝማ ስማኝማ አንተው የእናትነት ክብር በሕግ ያስቀመጠ በጽላቱ ጽፎ ዘመን እንዳይሽረው ሰማይ ምድር አልፎ ባንገት የሚታሰር ከልብ የሚያኖሩት ለብሰው የሚያጌጡበት እርሱ ቢፈጥራት ለማዳን መንገዱ እናት አደረጋት። እንዲህ ነው እንግዲህ የእናትነት ቅሉ የልጅነት ውሉ ምስጢሩ ቢሰላ በመለኮት ዕውቀት አብ እንኳ አይወድም የወልድን ማደሪያ በሐሜት ሲያነሱበት መንፈስ ቅዱስ ይርቃል አይቀርብም እሱ የጸለላትን ባሰት ሲንቋት የእናት ፍቅር ማለት በልጅ የታተመ ዕድሜው ተቀንሶ የልጅ ፍቅር ደግሞ እናቱን መፍጠር ነው መልሶ መላልሶ። የእናት ክብር ልጅ፣ የልጅ ክብር እናት። ከፍጥረት ለይቶ ለራሱ ቢሾማት በነቢያት ቢያድር በመንፈስ ነበረ በማርያም ሥጋ ግን ክርስቶስ ከበረ። ከገባህ ወንጌሉ የማዳኑ ሥራ የመስቀሉ ታምር ጌታህን ለማግኘት የኢየሱስን እናት እምዬ ማርያምን ከልቦናህ አክብር። የእናትህ መከፋት አንተንም ካስከፋ የእናትህ መሰደብ አንገትክን ካስደፋ ልክ እንዳንተ መናቅ መገፋቷ የሚያንገበግበው የእናቱ መሰደብ እያደር የሚያመው ኢየሱስ ጌታ ነው ብለህ የምትለው በጣም የሚወዳት እርሱም እናት አሉ። ማርያምም ልጅ አላት። የነገስታት ንጉሥ የሃያላን ሀያል ሞትን የገደለ ዓለምን ለማዳን ያየነው በመስቀል ጌታዬ አምላኬ እያለች በስስት ስሙን የምጠራው መድኃኒቴ ብላ ለዓለም ያሳየችው በነፍሷ ህላዌ የሐዘንን ሰይፍ ዘመኗን ያደማት እሷ እንቁ ልጅ አላት። እሱም አለው እንቁናት አንተ ብትነቃትም በስጋዊ ዓይንህ ክብሯን እያቀለልክ በድፍረት ቤት ስሟን እየዘለፍክ፣ ተጠንቀቅ ወንድሜ፣ ተጠንቀቂ እህቴ ዓለሙን የሚያሳልፍ እሱ ግን የማያልፍ ማርያም ልጅ አላት። ክብሩን ባቀለሉ በሁሉ ላይ ፈራጅ ከቶ የማይጸጸት የእናት ፍቅር ውሉ በመኖር ሲፈታ መናገር ይጸፋል። ምሳሌ ቃል ያጣል እምባ ነው እልልታ የሰው እናት መዝለፍ ትቢት ተሞልቶ በድፍረት አንደበት ክደት የወለደው ከህጉ ሲጣሉ አይደለም ወይ መሞት? በሲና ተራራ ህጉን በእጁ የጻፈ እውቀትን በማጣት ህዝቡ እንዳይሞትበት እንዴት ነው ምፋቅ እንደምል ይረሳ የወንጌሉስ እውነት እናልህ እናልሽ የእናትነት ምሱ ልጅ መባል አይደል ወይ የእንባዋስ መልሱ የሀዘኗ ግርሻ የእንባዋ ዜማ የነፍሷ እንጉርጉሮ ካልተሰማህማ፣ አንቺ እናት የለሽም ወይ አልተወለድክም በተፈጥሮ ሸማ የእናትህ ሐዘን ነፍስህን ካለፈው የእናትሽ እንባ ልብሽን ካደማው የእናቱ መገፋት አንገት የሚያስደፋው ጌታም እናት አለው ማርያምም ልጅ አላት። ከነፍሷ አስበልጣ እጅግ የምትወደው ልክ እንዳንተ እንደምትወዳት ለመገኘትህ ምክንያት የሆነች እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እመዬ ማርያምም ዓለሙን የገዛ ዓለሙን እያዳነ በደሙ የዋጀ አዳኝ ልጅ አላት።